ጃንና አልያ ሰሞኑን በቦራን ጉዳይ ቀን በቀን እየተጨቃጨቁ ናቸው። ምክንያቱም ደግሞ ጃን ለወንድሜ ለቦራን እኔ ብቻ ነኝ ኩላሊት የምሰጠው እያለ ነው። ይህ ኦፕሬሽን በሚስጥር መደረግ አለበት። ጃንም ቢሆን በብቸኝነት እሱ ከቦራን ጋር ደሙ እንደተመሳሰለ እየተናገረ ነበረ። ከዛም በኋላ አሊያ በድብቅ ጃንን እዛ እንዲተኙት አርጋ እሷ ትገባለች። እሷ ወደ ውስጥ ሰርጀሪ ለማከናወን ከገባች በኋላ ጃን ማደንዘዣ ለተወሰነ ጊዜ ተሰጥቶት ነበረ። ራሱን ሲያገኘው ሲነቃ ደነገጠ። ጎኖን ቁስል ያለመስሎት ነካ ነካ እያረገ ነበረ። ግን ለጊዜው ምንም ነገር የለም። ሲነሳ ነርሷ እሱ ላይ ምንም አይነት ሰርጀሪ እንዳልተከናወነና ምንም አይነት ቀዶ ሕክምና ፕሮሰስ ዶክተሮቹም እንዳልጀመረችው ነገረችው። ደነገጠ። ወዲያው ካልጋው ላይ ተስፈንጥሮ ተነሳ። አሊያ የትናት ብሎ እየፈልጋን ነው። አሊያ የነበረችው ውስጥ ነበረ ካልገባውኝ አለ። ዶክተሩን አስቸግሮት ውስጥ ገባ። አብረው ተያይዘው እንደግቡ አሊያ በማይታመን ሁኔታ ልቧ መስራት አቆመ። አሊያ ትልቅ ችግር ውስጥ ገባች። ወዲያው ነበረ ዶክተሮቹ እሷን የልብ ምቷን ድጋሚ ለመመለስ ረብረብ ያደረጉት ነገር ግን ቢሆን እንደተጨነቀ ነው ያለው። እጁ ይንቀጠቀጣል። አሊያ እባክሽ ንቂ፣ አሊያ እባክሽ እባክሽ እያለ ነበረ። ዶክተሮቹ በጣም ፈሩ፣ ምክንያቱም አሊያ እየነቃች አደለም። አሊያ ከተወሰኑ ሰዓታቶች በፊት ጂያን ወደ ተኛበት ቦታ መታ ነበረ። እዛ መታ፣ ወደ ሱ እየጠጋች ጂያን፣ ጂያን አድናለሁ፣ ምንም እንዳታስብ እሺ። ጂያን አንተን ሰርጀሪ ብታካሄድ ኖረ ወዲው ትሞት ነበረ። ይህ እንዲሆን ደግሞ እኔ አልፈቅድም። እኔ በህይወት እያለው ይህ እንዲፈጠር በጭራሽ አልፈቅድም። ጂያን፣ ጂያን፣ እኔ ወደ ውስጥ ገብቼ አንተንም እኔንም ቦራንንም አድነዋለሁ፣ እናድነዋለን። ምንም እንዳታስብ ጂያን፣ የፈጀውን ይፍች፣ እኔ አድናለሁ እያለች ስታወራ ነበረ። ከዛም በኋላ ከሳታቶች በኋላ ደግሞ አሁን ያ ኦፕሬሽን እየተካሄደ ነው ያለው። አሁን ጂያን ጭንቆት እየተርበተበተ፣ በመጨሻም ዶክተሮቹ ጂያን እያለቀሰ ነበረ። መለሷት፣ ልቧን እንደገና መምታት ጀመረ። ጂያን ወደ ውጪ ወጣ። ከወጣ በኋላ አሊያ አለ ልቧ መስራት አቆሞ ነበረ። ለትንሽ ነው የተረፈችው። እናንተ እናንተ አሁን ውስጤ እንዴት እየደማ እንዳለ ታውቃላችሁ? እንዴት ውስጤ እንደቆሰለ ግን ታውቃላችሁ? እያለ እየጠየቀ ነበረ። ሰዳከ ደግሞ የአሊያም የእሱም ነገር አያሳስባትም። አሁን ጭንቅ የሆነባት ነገር የቦራን ጉዳይ ነው። ቦራንስ፣ ቦራን እንዴት ነው? ልጅ እንዴት ነው ብላ ጠይቀችው። ቦራን ደና ነው ደና ነው፣ ዶክተሮቹ አብሮት ነው ያሉት ምንም እንዳታስብ። አሊያ ነበረች ለትንሽ በጣም አሳስባ ነው የነበረችው፣ የቦራን ጉዳይ እንኳን ጥሩ ነው አሪፍ ሁኔታ ላይ ያለው ይላል። ከዛ ዞር ብሎ እናቱን ተመለከታት። እናቱ ደግሞ ሰራክት ወይ ፈጣን ይመስገን ፈጣን ይመስገን፣ እንደፈራ ነው አልነበረም፣ እንደፈራ ነው አልነበረም ትላለች። ጂያን ዞር ብሎሉም ተመለከታቸው። አታለላችሁኝ፣ ሸወዳችሁኝ፣ ከጀርባ የሆናችሁ ስትጫወቱብኝ ነበረ ስታላግጡብኝ ነበረ እያለ ይናገራል። ናሬና ከያ ተያዩ መሬት መሬት እያዩ ነበር። ከድር ከድር አንተም ታቅ ነበር አለ። አይኔን አየኝ እነሱ ሲዋሹኝ አንተም ዋሻ ተባብረህ። እንዴት ይገርማል። ውሸት አንተ በቃ ውሸት ከአፈ በጭራሽ ሊጠፋ ይችልም። አለ ሙዛፈር። አንተስ ብትሆን እንዴት ተዋሸኛለ? እንዴት አሊያ እንደዚህ አይነት ኦፕሬሽን ውስጥ እንድትገባ ተፈቅድላት? አለ እንዴት! አንተ የእሷ ህይወት ዋጋ የለውም ማለት ነው? እንዴት አትነግረኝም? ምን ያህል እኔ ለእሷ እንደማሰብ አታውቅም? እንዴት ምንም ነገር አትነግረኝም? ልጁ ታዚህ ውስጥ የገባችሁ በእኔ ምክንያት ነው። ልቧ ድንገት ቀጥ ብሎ ቆመ። እሺ ጭራሽ ቆሞ ቢቀርስ ኖሮ፣ ልቧ ቀጥ ብሎ ቢቆምስ ኖሮ፣ እስኪ ተመልከቱ ምን ሊፈጠር እንደሚችል ኖሮ። እናንተ ማሰብ ሳትችሉ ቀርታችሁ ነው። እሷ ይህን ነገር ከምትሆን እኔ ሞቴን እመርጣለሁ። እንዴት እንዴት ታደርጋላችሁ? በእርግጠኝነት የምነግራችሁ እሱ ነገር ብትሆን ኖሮ ሁለት አስክሬን ነበር ከዚ ሆስፒታል ዛሬ የሚወጣው። ይገረ ናሬ ደግሞ ወንድሜ እኔ እኮ ፈርተን እኮ ነው ምልህ፣ አለ ደግሞ ወሰና ነበረ ወሰና ነበረ ተገዳ ነው ተገዳ ነው አለ አሀ ነው ተገዳ ነው። እኛም ተገደን ነው በቃ አንዴ ወሰናለች በቃ ከአቅማችን በላይ ሆነ እያለች ታስረድኋለች። ኧረ ይሄ ሁሉ ነገር ይሄ ሁላ ደረጃ እኮ ያለፈችው በእናንተ ምክንያት እኮ ነው። እናንተ ባትፈቅዱ ኖሮ ሰላም መሆናችን ነው ጤነኛ መሆናችን ነው የአሊያ ጤና ዋናው ነገር እና እሷ ላይም የሚፈጠረውን ነገር አየንና ምናልባት እሷ ብትሰጠው ይሻላል በሚል እኮ ነው እያለ ይናገራል። ታሳዝናላችሁ ታሳዝናላችሁ ወላችሁ ከጀርባ የሆናቸው ናረጋችሁ እያለ ጂያን እያለቀሰ ይጠቃል። ድንግ ዶክተሩ መጣ መጣና ንቅለ ተክለው በስነስርዓት ተጠናቋል፣ በስኬት ተጠናቋል እያለ ተናገረ። ጂያኔ እንደሰማ ዞር ብሎ ወደኋላ ተመለሰ። ስጧቸው ሁሉንም ሄደ። በዚህ መንገድ ሲሄድ እነሰዳከት ዞር ብለው ወደኋላ ይመለከቱታል። ከእሳታቶች በኋላ ሁሉም እየመጡ እነ ቦራንንም እነ አሊያን እንዲያዩ ተፈቀደላቸው። በመስቶት ውስጥ ነው አሁን እነ ናሬና እነ ከያመተው እያዩን ነበረ። ቦራን ወንድሜ ንቃ ባክ ንቃ ይላል። ጂያን ደግሞ በቀጥታ ይመጣ ወደ አሊያ ነበረ አሊያን በመስቶት እያያ ነው። አሊያ ምንድን ያደርግሽ ምንድን ያደርግ ሽላል። ናሬና ሰረክ ድንቅ መጡ። አትነቃም እንዴ እስካሁን ደርስ ለምንድን የተኛቸው ብላ ጠይቋለች። ተነቃለች ትነቃለች። እማዬ፣ እማዬ ተመለከትሽ አንቺ እሷን ከቤት ለማባረር ስትሞክሪ ነበረ። ባለፈው ለታ ከቤት ካልወጣች ስትይ ነበር ልብሷን ውጪ እየጣልሽ ነገር ግን እሷ ምን አደረገች? እሷ የኔንም የቦራንም የሁለቱ ልጆችሽ ህይወት ታደገች ብሎ ነገራት። አዎ ልክነ ልክነ ልክነ እኔ ስህተት ይገብቶኛል ትላለች። ከዛ ሁሉም ተሰብሰበ ወጡ ወንድሜ ለምን ያህል ጊዜ ነው አልያ እና ቦራን እዚህ የሚቆዩት ብላ ናሬ ጠይቃለች። የቦራን እንኳን እርግጠኛ አይደለም፣ ነገር ግን አሊያ ከተወሰኑ ሰዓታት በኋላ ትነቃለች። ከዛ ሁኔታውን እያየን ወደ ቤት መሄድ ካለባት ወስነን እየምንወስዳት ይሆናል ማለት ነው እያለ ይመልሳል። ሁሉም ተሰብስበዋል። ደህና ይሆናል ወንድሜ አትጨነቅ እያለች ናሬ ትናገራለች። ከዛ ሰራከት ዝም ብላ ሻይንን አየችው፣ አየችውና በል እንግዲ ሁን ቦራን ያለበት ሁኔታ በደንብ አውቃል ይልና ደግሞ ለአባት ነገሩ አሉ እሺ ስትለው ነበረ። ይህን ጊዜ ናሬ እማዬ እማዬ ለምሮ ሻይንን ባገኘሽው ድል በሙሉ የምታጠቂው ለምሮ የማየውን ነገር የምትናገሪው ባገኘሽው ቦታ ሁሉ እያለቻን ነበረ ከዛ ናሬና ሻይን እኒድ እኒድ ተባብለው ይሄዳሉ። ከተወሰኑ ሰዓታቶች በኋላ ወደ ቤት ተመለሱ። ሕፃኑ ጂያን እናቱ ሰርጀሪ እንደምትደረግ ነግረው ነበረ። ከዛም በኋላ አሁን ጂያን መጣ። እንዴናት እናት እናቴ ብሎ ጠየቀው። ደናና ደናናት እያሉ ነበረ። አይበርዳትም ግን እዛ ሆና እያለ ጤቋል። ደናናት ደናናት፣ ምንም አታስብ እያሉ ነው። ገላውን ታጠበ። ገላውን እያደረቀለን ነበረ። እማዬ መቼ ነው ምትመጣ ብሎ ይጠይቋል። ትመጣለች ትመጣለች እያለ ጂያን፣ እንደዚህ ብቻ አጫጭር መልስ ይመልስለታል ጂያን ከሰዓታት በኋላ ማታ አካባቢ ላይ ሕፃኑን ጂያን እንቅልፍ እያስተኛ ነበረ እሱን እንቅልፍ ሲያስተኛው፣ አሊያን ብትሆኑ ሆስፒታል ነበረች። እስካሁን ድረስ አይኗን አልከፈተችም። ጂያን ህፃኑን በቅታ ወደ አሊያ መኝታ ክፍል አምጥቶ የእሱ አልጋ ላይ ካስተኛው በኋላ የአሊያ የአንገት ሀብል፣ የእጅ አምባር፣ ቀለበት፣ የመሳሰሉ ጌጣጌጦች በሙሉ ለጂያን ባሏ ስለሆነ ተሰጥተውት ነበረ፣ እጁ ላይ ነበር ያለው። አሁን እሱ ትኩሩ ይመለከታል። እሱን እያየ ብዙ ነገር ያስታውሳል። ጂያን ዝቅ ብሎ እሱን መመልከቱ ቀጠለ። ከዛም በኋላ አሁን ደግሞ ሊጠየቃት ወደ ሆስፒታል ይሄዳል። ጠዋት አካባቢ ሊነጋ አካባቢ ነበረ ወደ ሆስፒታል ይሄዳው። ቦራን አሁንም ቢሆን አልነቃም። አይኑን አልከፈተም። ወንድሜ ወንድሜ ታውቃለህ አደለ፣ እኔ አንድም ቀን አንተ እንዳትነቃ ተመኝቼ አላቅም። ሁልጊዜ ጸሎቴ አንተ እንድትነቃ ብቻ ነው። እኔ እንጃ ከዚህ ነገር እንዴት እንደማመልጥና ከዚህ ሁኔታ እንዴት እንደምሸሽ አላቅም። መሸሽም አልፈልግም እያለ እያወራ ነበር። ድንገት ዶክተር መጣ። ዶክተር ምን አዲስ ነገር አለ? ይለዋል። ያው ከተወሰኑ ቆይታዎች በኋላ ጤናው ሙሉ ለሙሉ ይመለስለታል። አይኑን ግን መቼ እንደሚከፍተው አላቅም። በነገራችን ላይ አሊያ ተነስታለች ብሎ ነገረው። አሊያ እንደተነሳች ሲነግረው ወንድሙን ትቶ እየተጣደፈ ወደ አሊያ ክፍል እየበረረ ነበር የመጣው። በሩን ከፍቶ ሲገባ ደስ አላት። በፈገግታ እየተመለከተችው ነበረ። ስታየው ቀናል እንደሱ አተበይ ቀና፣ አተበይ ቀና፣ አተበይ እመጣለሁ እመጣለሁ እያለ ነበረ። እንዴ ነሽ አሁን ህመማለሁ እንዴ እያለ ነበረ። አንዳንድ መድሃኒቶችን እየወሰድኩኝ ስለሆነ ችግር የለም ብላ ተመለስለታለች። ተቀመጠ። ድካም ናት ያለችው። እንግዲህ ያው ለጂያን ትንሽ ትንሽ ነግረሹ ነበር። የሚገርም ነው አንቺ በቃ ሁሉን ነገር ተዘጋጅተሽበት ነበረ። እሱ እኮ ጠየቀኝ እኮ ጥያቄ፣ ቤት ሲሄድ እማዬ እንዴት ነው ሰርጀሪውን ጨረሶች ወይ ምናምን ነገር አለኝ። እኔን ነገር በአንዴ እንዴት ክሽ ብሎ ተቀበለው ብዬ ገረመኝ። በቃ እሱን ለማባበል እየሞከርኩኝ ነበረ። አሊያ እንዴት ግን አልነገርሽኝም፣ እንደዚህ ላረግ ነው እንኳን እንዴት አትይኝም እያላ ነበረ። ጃን ጃን የቀደም ብዬን ባላረግ ኖሮ ይሄኔ መቃብር ጋር ነበር ማገኘ፣ እያለቀስኩ እየቀበርኩ ነበር አለችው። ለምን ለምን ሲባል አንቺስ ብትሆኚ አንቺስ ልድ በድንገት ከሞት ያመለጥሽው። ልብሽ እኮ ቀጥ ብሎ ቆሞ ነበር። ዶክተር ያልችን አልነገርሽም እንዴ አላት። አውቃለሁ ስትለው ነበር። እንዴ ልብሽ ቆሞ እኮ ነበር ሲናገር እንዴት ከባድ እንደነበረ በጣም ፈርቼ ነበር አለ። በጣም ነበር የፈራሁት፣ ላጣሽ መስሎኝ፣ በቃ እንዴት እንደሆንኩኝ አንቺ አታውቂም። አይ ሞኝነቴ ነው ሞኝነቴ ነው የምልሽ፣ በቃ እዚህ እንደማትመጪ እኮ ነግረሽኝ ነበረ፣ መጠርጠር ነበረብኝ። የሆነ ነገር ውስጥ እንደገባሽ መጠርጠር ነበረብኝ። መጀመሪያው ነው እኔ ስፈዝ ነው አላት። ጂያን ጂያን እኔ አንተ እንድትሞት በጭራሽ አልፈቅድልም። ምንም ተፈጠረም ምንም እንድትሞት በጭራሽ አልፈቅድልም አለችው። እሺ አንቺ ስለየው ነገር ተፈጥሮ ቢሆን ብቻ፣ ዋናው ነገር ደና መሆንሽ ነው እያለ ነበር፣ እጇን ይዞ። ከዛም ባለ ይሄ ውለታሽ እንዴት እንደምከፍል እያላት፣ ተው እንደዛ ትበል እያለችው እያወሩ ከዛ፣ በቃ ተመልሼ እመጣለሁ ብሏት ግንባሯን ስሞ ሊወጣ ነበረ። የሆነ ነገር ከተፈጠረ እችን መጫን አለብሻ አላት። ከዛም በኋላ እንቅልፍተኛች፣ ተመልሶ መቶ አጠገባ እየተቀመጠ ነበረ። ከተወሰኑ ደቂቃዎች በኋላ ተመልሶ መጣ። አሊያ አሁን ከሆስፒታል መውጣት ትችላለች፣ ቁስሏ አገግሟል። ልብሷን ቀይራ ልብሷን ለብሳ እየወጣች እያለ በድንገት ናሬ እንዲሁም ካያ እየመጡ ናቸው። ካያና ናሬ ወደ ውስጥ እየገቡ እሷን ሲያዩ ገረማቸው ወዲያው ነበረ። ጠጋ ብለው እያቀፏት ሰላም ሲሏት እየነበረው። ከዛ ድንገት ደግሞ ሰዳከት መጣች። ካያ እንዲሁም ናሬ አሊያን እያደንቋን ነበረ። ጭራሽ ደግሞ ሰዳከት ድንገት ስትመጣ ኮስተር ብላ ውስጥ እየገባች ነበረ። ኮስተር ብላ ገባችና አየቻት። አየቻትና አንቺ በቃ አንቺ ሁሌ እንዳስገረምሽኝ ነው አሁንም ብትሆኝ እኔን ማስገረምሽን እንደ ቀጠልሽ ነው እኔን ከማስገረም ወደ ኋላ አትይም እያለቻት አሊያ ኮስተር ብላ አስተመለክታል ነበረ አንዳንድ ጊዜ በድፍረት የምትወሰኛቸው ውሳኔዎች ሁል ጊዜ እኔን ያስፈሩኛል ከወሰንሽ ወደ ኋላ አትይም አላውቅም ይህንን ውለታሽ እንዴት እንደምከፍል ሁለቱንም ልጆቼን በሕይወት አቆየሽልኝ በአንቺ ምክንያት ሁለቱም ልጆቼ አሁን ደና ናቸው ብቻ ውለታሽ በዝቶብኛል አሌ እያለቻ ነበረ ከዛ አሊያ አሁንም ቢሆን ሰዳከት ስሟን አስተካከላ እየጠራችው ስላልሆነ ልታስተካከላት ትፈልጋለች ግን ናሬና ካያ ደስ ብሏቸው በፈገግታ እናታቸውን ሲመለከቱ ነበር በመጨረሻ ሰዳከት ሳትወድ በግዷ ከአሊያ ጋር የፈጸመች ነው ችግር የለም ወደ ወይዘሮ ሰዳከት እንደዚህ አታስቢ ችግር የለም በነገራችን ላይ እኔንም አሁንም ቢሆን እንደ ልጅሽ አለመቀበል ትችያለሽ ለእኔ ምንም ችግር የለም ብቻ እንደ እኔን እንደዚሁ እንደ አሊያ ሆኜ ተቀበይኝ ወይዘሮ ሰዳከት በነገራችን ላይ ስሜ አሊያ አይደለም አሊያ ነው ስሜ እኔ አሊያ ነኝ ስትላት ሰዳከት አየቻት አየቻት እና አሊያ ብላ ጠርታ ዞራለች ከዛ አሊያ በጣም ደስ አላት ስሜን እኮ ዛሬ ገና ነው በትክክል የጠራቸው እያለች እየተሳሳቁ በቀጥታ ወደ ቤት ይመለሳሉ ከተወሰኑ ደቂቃዎች በኋላ ቤት እየደ ደርሶ ናቸው። እናቱን ጂያን እያገኘ ነበረ፣ እያቀፋ ነው። አሁንም የተወሰነ የቁስል ስሜት አላት። ከዛ ይዘዋት ወደ ቤቷ ያመጣታል። ወደ መኝታ ክፍሏ ይዘዋት እየገቡ ናቸው። ጂያን ጫማዋን እያወለቀ ከዛ አልጋውን ገለጥ አድርጎ እዛ ላይ ጋደም እያረጋን ነው። በአንድ በኩል ጂያን መጣኝ ብሎ ዞር ይላል። ህፃኑ ጂያን ከእናቱ ጋር ነበረ። ከተወሰኑ ደቂቃዎች በኋላ ደግሞ ቦራን ራሱ ይመጣል። ቦራን የቀረውን ህክምና በሚስጥር በድብቅ አሁንም ከቤት መከታተል ይችላል። ቦራን ገና ቤት መምጣቱ ከመጣበት አምቡላንስ እየወረዱ ነበር ሰብሰብ ብለው ሰዳከ ደግሞ በርጋ ቆማለች። ዞር ብላ ነጂያን እያየቻቸው ነበረ። አለ ደግሞ ከልጇ ጋር እየተጫወተች ነው። ከመልከች ዛሬ ሳልኩትን ስዕል ብሎ እያሳያን ነበረ እቺ ፓ ጊዜ ሙ ከዛ ዚጋር ደግሞ ያለው አባዬ እኔ አንቺ እያላ ነበረ አለ ነገጠች። ያኔ ለምንድን ነው ያልሆንኩት ተደረገችው እያው ቦታ ስላልበቃኝ ነበረ ብሎ እየነገራን ነው። ከዚያም በኋላ እኔ እንዲሁም አሪፍ ሰልስ እያለው እኔ አንቺን አባዬ የሳልኩበትን ቆይላ አምጣው ብሎ ካልጋውዴ ተስፈንጥሮ ተነሳ። ዴኒዝ ቆያንዴ ቆያንዴ ብላ እየጠራችው እሱ እየሮጠ እየወጣ ቦራን እንደሚመጣ ታውቃለች። ጂያንም ቦራን ሊቀበለው ነበር የወጣው። እሷን ብትሆን እስከነ ቁስሉ እየሮጠች እየወጣች ልጇን ዴኒዝ ብላ እየተጠራች ነበረ። ልጇ ጂያን በሩጫ እየመጣ ወደ አምቡላንሱ ጂያን ሳይው ደነገጠ። ሰዳከት መሃል መንገድ ላይ ቆማለች። ሰዳከት ጂያን እየመጣ አየችው፣ አየችውና በአንዴ በእጇ ያዘችው። ቆያንዴ ቆያንዴ ቆያንዴ የኔ ናና ቆመቆም አለበ ብላ ስቆመችው፣ ምንድ ነው የሚያራሩጥ አለችው። ከኪችን አልበሙን ላመጣ ነበረ ይላታል። የሆነ የሳሎ ሳይል ነበረ ናሺ ብላ ጁን ይዛ ወደ ኪችኑ አስገባቸው። ዞር አረገችው። አሊያ ይህንን ከላይ ስታይ በጣም ነበር የገረማት ሰላከት። ከዚህ በኋላ አሊያን የሚያስከፋ ነገር የምታረግ አይመስልም። ከዛም በኋላ ጂያንን ዞር ካረገችላ በኋላ አሊያን ብትሆን ነገሩን አይታ ወደ ውስጥ እየገባች ነው። ቦራንን ይዘውት እነሱም ወደ ውስጥ ይገባሉ። ያው እንግዲህ ንቅለተከላው በስነስርዓት ተሳክቷል። ነገር ግን አሁንም ቢሆን ቦራን አይኑን የሚገልጥበት ትክክለኛ ቀን አናቅም። የሆነ ቀን ይከፍታል ላይ ነው እያለ ያልችን ይናገራል። ጂያን ጨንቆታል፣ ቁጭ ብሎ ያስባል። ጂያንና አሊያ የይብሱኑ በተቀራረቡ ቁጥር የቦራን መምጣትና ድጋሚ መከሰት አሁንም ነገሮችን እያወሳሰባቸው ነበረ። ከዛ በኋላ አሊያ መኝታ ክፍሏ ነበረች ጋደም ብላ፣ ድንገት ሰዳከት መጣች። የመጣች ደግሞ ምግብ ይዛ ነበረ። ምግብ ይዛ መጣችና የአሊያ ፊት ቆመች። አሊያ እንትን ማለት ሾርባ ተወጃለሽ ብላ እሙ ነግራኝ ነው፣ ይሄ ደግሞ እንድታገግሚ ይረዳሻል ብዩ በጣም ቆንጆ ነው አለቻት። እንዲህ ያለቻ ነበር በድንገት ጂያን መጣ። ጂያን እንደመጣ እማዬ ምንድነው ይላታል። ምንም እንትን ሾርባም ጥችላት ላትሆን ለአሊያ እንድታገገም ይረዳታል፣ ፈሳሽ ነገር መውሰድ አለባት በማለት ተናገረች። አሊያ ለማመን ከበዳት፣ በጣም ደነገጠች። ጂያንም እንደዛው እሺ ብሎ ምግቡን ተቀበላት። ከዛ አሊያ ቆይ አንቺ ነሽ እንዴ የሰራሽው ብላ ጠይቀቻት። አሁን እኔ ነኝ የሰራሁት አለቻት። ከዛ አሊያ በጣም ደስ አላት። ጂያን ምግቡን ተቀበለ፣ ወደ አሊያ እየጠጋ ነበር። ሰዳከት ትታቸው ወጣች። ከዛ በኋላ ጂያን እማዬ ከትናንትና ጀምሮ በጣም ተለውጣለች፣ ተቀይራለች። ምናልባት እኔ ልቅ መሰዋ መጀመሪያ ምናልባት ደግሞ መርዝ ካለው ሲላት፣ ሂድ አትቀልድ፣ እንደዚህ ነቀልድ ትለዋለች። ከዛ በማንኪያ ሾርባውን እያጠጣ ነበረ እንዲህ ያለ እያጎረሳት ከዛ በጣም ጣፈጣት፣ ተመቻት። የሚገርም ነው ይባባላሉ። ሁለቱም የሰዳከት ባንዴ መቀየር እያስገረማቸው ነበረ። ጂያ አሊያ ጠገቡ ከሌለች በጭራሽ ህይወት እንደሚከብዶና ሞቱን እንደሚመርጥ እየነገራ ነው። አሊያ ደግሞ በአንድ በኩል ምንም አልሆነም፣ አይዞ እያለች ነበረ። ቦራ ከአሊያ ኩላሊት ወስዶ አሁን ደግሞ የበለጠ ጤነኛ የሚሆንበት መጠን ብዙ ብዙ የጨመረ ባለበት ሰዓት ላይ የሁለቱ ፍቅር ግን ምንም ያስቆመው ነገር ጠፋ። አሁን ለቁስላ የሚሆን ነገር ፕላስተሩን እየቀየረላ ነበረ። አንዳንድ ነገር እያረገላት ሆዶ አካባቢ ከዛ ደረሱ ከዛም በኋላ ወደ እሷ እየተጠጋ ነበረ። ሳይታሰብ የሆን ነገር ተፈጠረ። ሁለቱም ድጋሚ እየተሳሳሙ ነበረ ከንፈሯን እየሳማት ከዛ በኋላ ድንገት ተላቀቁና ተያዩ። አሁንም መልሶ ሊስማን ነው፣ ድንገት ተጠራ። ሙዛፈር መጥቶም እፈልግሃለሁ አለው እና መምጣት አለብህ፣ ስለ ቦራን ማወቅ ያለብህ ነገር አለ አለው። ጂያን አንዴ የመጣውኝ ብሎ ተጠርፎ ወጣም አለ። ይህን ጊዜ ይሆነ ለየት ያለ ነገር እንደ ተፈጠረ ገብቷታል። ሙዛፈር ደግሞ አረ ቦራን ነቅቷል እያለ እየጠራው ነበረ አለ። ይህን ነገር ጆሮ አስገባ ደነገጠች፣ እየተንገዳገደች ከክፍሏ ወጣች። ጂያን ሮጦ መጥቶ ቀድመዋታል። ሁሉም ተሰብስበው ቦራንን እያዩ ናቸው። አሊያን ብትሆን መጣች። አሊያ ከመጣች በኋላ ፍጥጥ ብላ ቦራንን አየችው። ቦራንን ፍጥጥ ብሎ አይኑን ገልጧል። አሊያ ቦራንን በዙኝ ቦራን ብላ ደንግጣ ትመለከተዋለች። ጂያን ዞር ብሎ እያያን ነው። ቦራን ደግሞ እዚጋ አይኑን እንደገለጠ ቀርተዋል። ምንም ነገር አይል፣ አይንቀሳቀስ፣ አይኑ እንኳን አይርገበገብም። ፍጥጥ እንዳለ ወደ ላይ ነበረ ዝም ብሎ የሚመለከተው እስካሁን ድረስ። ሁሉም ይሆን ነገር እንዲያደርግ እንዲንቀሳቀስ ይጠብቁ ነበረ። አሊያ እንባ የተናነቀ ነው። ቦራን ቦራን ቦራን እያለች ወደሱ እየጠጋች ነበረ። ጂያን ትኩር ብሎ ይመለከታል። አሊያ ስሜት የሆነች ነው። ቦራንን በተደጋጋሚ ጠራችው ጠራችው ጠራችው፣ ምንም መልስ የለም። ጂያን ዞር ብላየችው። ጂያንም ዞር ብሎ ደንግጦ እያያን ነበረ። ከሬቆች በፊት ከንፈር ለከንፈር ሲሳሳሙ ነበረ። አሁለቱም በርግገዋል። ከዛ ሰዳከት አሊያ አሊያ፣ በአንቺ ምክንያት ልጄ ተርፏል። በአንቺ ኩላሊት ምክንያት ልጄ ተረፈ፣ ከሞት ነው ያመለጠው። ልጄ ልጄን መልሰሽልኛል። ቦራን ተመልሷል። ምስጋና ላንቺ። አሁን ደግሞ ልጄ መንቃት ነው የቀረው። ቦራን ልጄ ንቃ፣ እባክ፣ እባክ ንቃ፣ ቦራን እያለች እየጠራች ነበረ። ቦራን ፍጥጥ እንዳለ ነው። ልጄ እስካሁን ድረስ ስንጠብቅ ነበረ፣ ሁላችንም በትዕግስት ስንጠብቅ ነበረ እያለች ሰዳከትና አለ ደሞ ቦራን እያለች እጇን እያርገበገበች ወደፊቱ መጣች። ግራ ገባቸው። ዶክተሩን ፍጥጥ ብሎ ተመለከቱት። ዶክተር፣ ምንድን ነው ነገሩ ምንድን ነው ይሉታል። ይሄ እንግዲህ ያው እስካሁን ድረስ ቦራን አይኑን ቢከፍትም ቆንጆ ቆንጆ ለውጦች ቢያሳየንም ነገር ግን ራሱን የሚያውቅ አይመስለኝም እስካሁን ገና ነው ይቀሯል፣ ራሱን አላወቀም እያለ በሕክምና መንገድ ነገሩን አብራራው። እስካሁን ድረስ ሙሉ ለሙሉ እንዳልዳነ እና እንዳልነቀ ይነግራቸዋል። የበለጠ ነገር አበሳጫቸው። ተመልከት፣ ተመልከት፣ ዶክተር፣ እንዴት እንዴት ሊሆን ይችላል? አራቋ የሆነ ነገር ማስታወስ ካለ በአስታውስ። ያው ያው እጁን ሲያንቀሳቀስ ያው እጁ ይንቀሳቀሳል ብላ ሰዳከት ስረዳለች ስራከት እንዲህ እያለች እየተንገበገበች ስታስረዳ፣ ዶክተሩ ደግሞ ወይዘሮ ስራከት ገብቶኛል፣ ገብቶኛል ያው በግማሽ እኮ ሰውነቱን እኮ ሊያንቀሳቀሱ ይ ይችላል እኮ ሰውነቱን በግማሽ ደረጃ መንቀሳቀሱ አይቀርም። ነገር ግን ለአሁኑ ለምሳሌ በሁለት እግሮቹ መቆም አይችልም፣ መንቀሳቀስ አይችልም፣ ፓራላይዝ ነው። እስካሁን ድረስ ሰውነቱን መንቀሳቀስ የሚችልበት ቦታ ላይ አልደረሰም ይላታል። ግን ልጅ ያገግማል፣ ልጅ ይድናል፣ ይድናል ትላለች። አዎ ልጅሽማ ይድናል፣ ደና ይሆናላት፣ ምንም አትጨናነቂ እያላን ነበረ። ጂያን እና አሊያ ምንም ነገር መናገር ከበዳቸው፣ ፍጥጥ ብለው ብቻ ማየት ቀጥሏል ብሏል። ስራቸው ቦራን እሱም ቢሆን ፍጥጥ ብሏል ወደ ላይ እየተመለከተ ነበረ። ልጅ ባክ እናትህ በጣም ናፍቃለች፣ ሁላችን ሆኔ ናፈቀን። ይሁን ነገር በልዩን ነገር ተናገር፣ እባክ እባክ፣ ቢያንስ አንድ ጊዜ እንኳን እማዬ እንኳን በለኝ፣ ለእኔ በቄ ነው። ቦራን እባክ፣ ቦራን ያንተን ድምፅ መስማት ፈልጋለሁ፣ እባክ እያለችሁ ነበር። ዶክተሩ አንዳንድ ምርመራዎችን ያደርጋል ነገር ግን ምንም የሚለወጥ ነገር የለም። እባካቸው አታርክሙት፣ በቃ ቅርብ ጊዜያ ከሰርጀሪ የወጣው መድከም የለበትም ይረፍ እያለ እየተናገረ ነበር ዶክተሩ። አሊያ ከዛ ብሄድ ይሻላል ብላ እየወጣች ነው፣ ትንሽ አዞራት። ከዛ በኋላ ጃን አይዞሽ ብሎ ደገፍ አረጋት። መደገፍ ብቻ ሳይሆን እጇን እያያዘ ነበረ። እጇን እያያዘ ሲያረግ ሰዳከት ፈራች። ዞሮ ብራ ቦራንን ተመለከተችው። ከዛ እነሱን አየቻቸው። ልደግፍሽ ልደግፍሽ እያል ነበር ጂያን። አሊያን ደገፍ እንዳረጋት ወጣም ዶክተሩን ቢሆን መጣኝ ብሎ ቮርጎንን እዛው ጥሎት ይወጣል። በአንድ በኩል ጂያን አሊያን ደገፍ አርጓት አሁንም ወደ ላይ እየወጣ ነበረ። በአንድ በኩል እነ ፓኪዜ ከታች ይነጋገራሉ። ህፃኑ ዴኒዝን ውስጥ አስገብተ አስተኝተውታል። አሁን እነ ሰዳገት በረንዶ አካባቢ ሆኖ ማውራት ጀመሩ። ከሰዳገት ጋር መማከር አለብን ማውራት አለብን። ይገባኛል ሰዎች በእንደዚህ ሁኔታ ውስጥ በእንደዚህ ሲሆኑ እነሱን በይበልጥ ያስታውሳቸው የሚችሉ ነገሮችን ማምጣት ማቅረብ ከኛ ይጠበቃል። ለምሳሌ ድሮ በጣም የሚወደው የሚያስታውሰው ነገር ምንድነው? የድሮ ፎቶግራፍ አለ፣ የድሮ ትዝታ አለ። ትዝታውን ለመቀስቀስ ብንሞክር፣ ከዛ ነገሮችን ለማስታወስ በሚያደርገው ጥረት ብዙ ነገሮችን ያስታውሳል። ብሎ ሲናገር አሊያና ጃናውንም ቢሆን ጎን ለጎን መታየታቸው አልቀረም። ከዛ መሬት መሬት ይመለከታሉ። ያልኳችሁን ነገር አድጎ እንዲነሳ ይረደዋል። ምንም ነገር የድሮ የሚያስታውሰው ነገር ካለ ምንም ነገር ማምጣት ይኖርባቸዋል ብሎ ሲናገር፣ አዎ ብዙ ነገር አለ፣ ብዙ ነገር አለ። እስካሁን አልተፈቀደልኝም እንጂ ብዙ ነገር ችግር ማስታወስ ይችላል፣ እያለች ተናጋሪ ዶክተሩ ጥሩ ይሆናል ይሻሻላል ብሏቸው ወጣ። ችግር ካለን ደውሉ ነግሯቸው፣ ይህን ጊዜ ሰዳከት አሊያን መለመን መለማመጥ ጀመረች። እባክሽ እያለቻት ነበረ፣ እባክሽ ሕፃኑን ጂያንን ውስጥ እናስገባው ገባው አለቻት። ጂያን አልፈቅድም እያለ ነበረም። እናንተ ግን መፋታት አለባችሁ፣ አዎ መፋታት አለባችሁ ትላቸዋለች። አሁንም አሁን መጠስጠስ እነሱን ቀጠለች። ሁለቱም ጭንቅላታቸውን ወደ ላይ ወደ ታች አቀርቅረው መሬት መሬት ይመለከታሉ። መፋታት አለባችሁ፣ እንደዚህ ሆነ አይቀጥልም፣ አሊያ ታውቂያለሻ ትላታለች። ጂያን ማስረዳ ፈራ። አሊያ ጂያን እንደፈራ ገብቷ ቀና ብላ ሰዳከተን አየቻት። እንነግረዋለን ለቦራን፣ ቦራን ወደ ራሱ ሲመለስ እንነግረዋለን። ምክንያቱም እሷን ነበርን የመጀመሪያ ጂያን አግቢ ያለኝ እኔ ኬርኩኝ፣ ጂያን አግቢ ምናምን ነገር ሲል ነበረ። ከሱ ጋር መጋባቴን ማወቅ አለበት። አንፋታም ስትል ነበረ አሊያ። ለፍቅሯም ለትዳሯም ብላ ጂያን በጣም ስትወር ስለምትወደው ተከራከረች። ከአንቺ ጋር አራውራም ብላ ወደ ክፍሏ ሄደች ነበረ። ጂያን እሷን ደገፍ አድርጎ ይሄዳል ወደ ውስጥ እያስገባን ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲብ ቻናል በሰላም መጣችሁ። በዛሬ ሁለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ ሁለት በዚህ መልኩ ይቀጥላል በቅጠል ቲቪ ዩቲብ ቻናል በተመሳሳይ አቀራረብ። በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና እጠይቃለሁ። ቪዲዮቼ ወደ እናንተ ዘወትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር ልጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች ቪዲዮዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።